ጥበሹ ይሉኛል እኔ ጆ ጓደኛዬ ነው ከድሮ ጀምሮ ጆ እና እኔ ስንት አመት ነው የምንተዋወቅ ጠባበትን ጥበሹ አሉ አዎ ፍሬ ጥበሹ ብለው ብለው እኔ ጋር ሊያነጋግኩ ትፈልጊ ያለሻች አልፈልግም አረን ያልፈልግም ጆዬ ምናእንዴ የጓደኛዬ ኤክስ ቦይፍሬንድ እኮ ነው ባል ግን አሁን አንድ እሺ፣ አንድ ጥያቄ ጠቀሽ ሁ የጓደኛችሁን አሁን የሆነ ቤስት ፍሬንድ አለች ምናምን የእሷን ኤክስ ምናምን አጠብሱ? ኖ እኔ ጠብሽ አላውቅም። የጓደኛን ኤክስ ባልም ቦይ ፍሬንዷንም ባልም ጠብሽ አላውቅም። ኦ እንደዛ አይደረግም። አረ ማለት አይደብርም? የራስህን ሰው ማግኘት እየቻልክ የሰውን ለምሳሌ ኖ አሁን እኮ ምሳሽ እያሉሽ ያለሁት እያሉሽ ያሉት የጓደኛሽን ማለት አሁን አንቺ ጓደኛሽ ቦይፍሬንድ ነበራት፣ ማለት ተጣሉ ምናምን፣ ከዛ እሷ ወደ ሌላ ቦታ ሄደች፣ ከዛ አንቺ ተጠብሸዋልሽ፣ ያጠብሽው ነው አየት። ሴቷ ሌላ ከጠበሰች ጠብሰዋለች፣ ችግር የለውም እኮ። አሁን ማሜ እኮ ጠበሰች ሌላ እናንተ ጓደኛዬ ና እሷ ጠበሰች፣ ትጠብስኛለሽ ኢሌጋል ኮሽን ነው ይለው እኮ። አሁን እኮ አሁን እኮ ያ ጆ ቆንጅዬ ምን ይወጣል? እሺ እንደሱ ጋር አሁን አይደለም። ደግሞ ሌላ አንዳንድ ሰዎች በሌላ ትርጉማቸው እንዳትጣሉኝ እንደ ቢተረጉም ባይተረጉም ያለበት አም ሲንግል እ አም ሲንግል ትሆኔ ሲንግል ነኝ፣ ሲንግል አረጋግጫለሁ። ድሮ ደብል ነበር የሚመስለኝ። አሁን ግን ሲንግል መሆኔን አወቅኩት። እኔ መሽ ግን እንትን ሰውነት ሽን እንደ በፊት ማለት ነዋ ይሄን የሆነ የሆነ ቪዲዮ ሰምቼ ምናምን ልካርል ምናምን ይበላ። አንተ ሰው ወዴት ወዴት? ቀስ እያልክ ወዴት እየገባለ። ሰዎች ሰውነት ሽንደ በፊቱ ነው ወይ አላለኝም። ሰውነት ይቀየራል እንዴ? እ በአራት አመት ውስጥ ምን ይቀየራል? እኔ አልወለድኩኝም። በአራት አመት ውስጥ አልወለድኩኝ አልወፈርኩም አልቀነስኩም። እንደዛ ነኛሉ ያላችሁ ሰዎች ማለት ነው፣ መዛል ሰው ምናምን ያላችሁ በቃ የምር የሆነ ነገር የሆነ ነገር ውስጥ እንትን ከምል ምናምን ይለው ነገር እግዚአብሔር እኮ አሁን በጣም እግዚአብሔር በጣም ወዳት ልጅ አለ እና አሁን እዚህ ጋር ከእሷ ጋር ትጣልቼ ምናም ምናም በቃ ደብሮኝ ፎቶ አለ ለጥፎ ምናምን እንጂ አሁን እኔ እሷን እረስ ይቻዛል፣ እሷም እኔን እረስተኛል። ምክንያቱም በቃ በጥሩ ነገር በቃ ተላልፈናል አሁን

የምትወጀውን ሰው ድብቅ ማድረግ አለብሽ። እውነት ነው። እግዚአብሔር አሁን ደብቅ የልብላበት እያልኩ ነው። ካላሳየ ይካላጅ ደግሞ እስቲኬ ኬኳ ከመጣች አሳየኝ ካለችኝ አሳያታለሁ። ኬኳ ነው ስማ። ውይ፣ ውይ፣ እግዚአብሔር አይነብር። እንደዚህ አይነት ሰው አይቻላል እኔን የራበኝ ፍቅር ነው የሚለውን ዘፈን ታውቂያለሽ? እኔ እንድትታያል ማርያም። እኔ እንደዚህ ወጥቼ ብላት በቃ ድብቅ ሽፍን ስናርገን ለማንሽለዛ ነው። ጥሩ ይጣፍጣል እኮ። በቃ ስጥሽ ራሱ ማለት ነው። እሷም አይ ነው ድብቅ ጸጥ ያለ ታጋለች። እውነት ነው፣ በቃ እንደሱ ይሻላል። የሰው አይን ገባበት፣ ወሬ ይበዛል፣ ያጣላቸዋል፣ ምናምን ብዙ ነገር ይመጣል። ለምን ኮመንታተሮች ቶክሲክ የምትሆኑት? የሰውን ሞድ መከነት የምትወዱት ለምን? ሌላ ጨዋታ አታመጡ? ፍ አሁን እንትን ላይ ናችን ማለት ነው። ይታይሻል አመለጠች ምናምን ይላሉ። አዎ እያየሁት ነው፣ እንዳለ ኮሜንት አያመልጠኝም እኮ ስሚ። ውይ እኔም አያመልጠኝም። እኔም ኮሜንት አያመልጠኝም። በጣም ነው ማለት ነው። አመለጠች ምናምን ለሚሉት ማለት ነው እኔ አታመልጠኝም፣ አስቤያለሁ። እኔ አይዶንት ዋን ቶክ አባውት ስለዚህ ጉዳይ ማውራትም ምንም ማለት አልፈልግም። ጆዬ ታውቃለህ? እሺ ቆይ አንዴ አንዴ ስለ ራሳችን ማውራት ስለራሳችን ስለ እኔ ኬክ ላውራሽ? አውራኝ ደስ ይለኛል። ሞቼም አላሰያት

ነቅላ ወጣች። አንተ የማይጠየቅ ወሬ ወሬት ትጠይቃለህ። ምን አስበህ ነው እ ላይ እንደዚህ ነው የሚደረግ። እኔ እኮ ምን አበላሽቼ ነው

ሁን ምንም አይመስለኝ የፈለግከውን ብጠየቅ መልሽ፣ ማለ እኮ ለምን ደንግጣ ወጣሽ ነው እንዴ? በቃ ጥያቄ አልተመቻትማ፣ የጠየካት ፐርሰናልን ስለሆነ አልተመቻትም። ደህና ነሽ ወይ እንዴት ነሽ እኮ ሲንግለሽ ምናምን፣ አይ በጆን ይሄን አትጠይቀኝ ነው እንጂ ማለት አክሮባት በጣም ሚቀጠቅጥ ማን ሚቀጠቅጥልኛ? አንተ እንዲያውም ቆንጆ ስለሆንኩ ሴቶቹ ጊፍት በጊፍት ነው የሚያደርጉ። አረ፣ ፍርጌ ምንድን ነው ግርማ መቶላ በልጆችን የመጣው? ማሜ ጋር ደውል። ምንድን ነው? ማነው ግርማ መቶላ? እኔ አላውቀውም ግርማ ሞቶላ የሚባል ምንድን ነው? ይኸው ግርማ መቶላ በልጆችን የመጣው እና በጌም ልምጣ እንዴ ጆይ የምንቻት አንተ በቃ እናንተ ስትሆን እንዴ ምን አርግ ነው የምትሉት? ልጁ ነው ግርማ። አሁን ግርማ መቶላም ማለት ይታወቃል። በቪዲዮ ታውቂያለሽ። ግርማ መቶላ ይባላል። አንዳንድ ግርማ ሞቼላ የሚባል እኔ ጊፍት የሚሰጣት የለችም እኮ። በቪዲዮ ታውቂያለሽ። ኧረ እኔ አለቀው በእናትህ። እኔ በቪዲዮ ቀን የማይታይ ሰው ጋር አልጣለሁ። አሁን በኋላ የሰው ስም ጽፉ ሚዩት ነው ማድረጋቸው ሚዩት ሚዩት ነው። እንደዚህ የሚባል ሰው ግርማ ሞቶላ ምናምን የሚባል ሰው በቪዲዮ ብንታይ ወይም ሚዩት አረኳቸው። እንደዛ ነው የሚያወጣው። ስማ በራሴ ገብቼ የመጣው ገስ ሰው እንዳታስገባ ጆ፣ ልጅ አንቺ በቻ ልጅ ሊበጠብጠኝ ነው ሕይወትን ሊመጠብጡ ሆን ብሎ ተነስተዋል። መቃበል ልጅ በቃ እዛ እንትን ይጨረሳችሁት እንትን ማየት ሰው ጋር እኔ መጣላት አልፈልግም። አይ ነው አይ እንደዛ የሚደረግ አሁን ግርማ መቶላ ምናምን ጭራሽ ልጆች አይደለም ልጆችን የልጆቼን እናት የነካውን ሰው ካወቅኩት ጊፍት አንበሳ ነው ማወር ልጆቼ ልጆቼ እናት ልጆቼ የምጠብቅልኝ እሷ ናት። እና አይባልም እኔ የምሬ ነው እግዚአብሔር

ምንም አስተያየት የለም። በካቆ ሙደነ ሲያበላሹት ነው። ንይ ልጆች ምናምናም እንደዚህ ሲሉ ምናምን ለዛ ነው። አውቀው ነው ሲበጠብጡ እኮ ነው። ታቅም እኔ የምለጀው ግን ለምንድነው ከማሜ ጋር ታርቃ ማትኖረው? እውነት ትዋደዳላችሁ? አሁን አውቀሽ ነው። ስ ያምሪ ምሪ ንፉን ጋሞ አለ ሁለታችሁ ጋ እንደዛ የሚታይ እንደ እሷ እኮ እንትን አግብታ እኮ እየኖረች ነው። ስትፎግር ነው እሷም እኔም ስፎግር ነው። አንተ እንኳን አላገባሁም አገባሁ አላልከም ኦፍሻል እኖ እኔ መወዳት እንቻለች። አሁን ኢትዮጵያ እጄ ላገባት ትፈልጋል። የእውነት ማርያምን አረተው ከማሚያት በላይ አትወዳትም። ዲስሪስፔክት ምናምን ማድረግ ስለማልፈልግ እንጂ፣ ምን መሰለሽ፣ ቅድም እያወራሁ ነበር እና እሷን ባለችበት ሰላም ሰላም፣ ተው እኛም ባለንበት ሰላም። እንደዛ ነው ከሆነ ግን ደግሞ አደንቅሃለሁ። ስለ ኤክስ ሚስት ጥሩ ነገር ነው የምታወራው፣ እና በጣም በጣም በቃ ደስ ይላል። እንደዚህ ያ ምንም አሁን እንደዚህ እንትን የምትይው ምናም ምናምን ነገር አያስፈልግም። ቴንክ ዩ በቃ ጎበዝ፣ ቀጥልበት። እንደዚህ ጆይ በቃ እንጆይ አርግ። ሰላም።